አንድ አምላክ በሚሆን በአቦል በመንፈስ ቅዱስ ስም፣ ኅዳር 26 በዚህች ዕለት ቅዱስ ቢላርያኖስ ሚስቱ ኪልቅያ እና እህቱ ታቱስብያ በሰማዕትነት አረፉ። ይህም ቅዱስ የሮም ሀገር ሰው ነው። ወላጆቹ አረማውያን ናቸው። ከሮሚ ሀገር ከታላላቆች ሰዎች ልጆች ውስጥ ሚስትን አጋቡት። እርሷም ስሟ ኪልቅያ የሚባል ክርስቲያን ናት። እጅግም ወደዳት። እንደወደዳትም ባወቀች ጊዜ የቅነች የክርስቲያን ሃይማኖትን በግልጽ ታስተምረው ጀመረች። እርሱም አምኖ ተጠመቀ። ልቡም ብሩህ ሆነ። መለኮታዊ ጸጋም አደረችበት። እርሱም ታቱስብያ የተባለች እህቱን አስተማራት። እርሷም አምና ተጠመቀች። ይህም ቅዱስ ቢላርያኖስ መላእክት ሁል ጊዜ ወደ እርሱ መጥተው የሚሻውን ምስጢራትን እስከሚገልጡለትና እስከሚያስተምሩት ድረስ ታላቅ ተጋድሎን መጋደል ጀመረ። ከሃዲው ዲዮቅልጥያኖስም በነገሠ ጊዜ ክርስቲያኖችን አሰቃያቸው። ብዙዎችንም አሰቃይቶ በሰማዕትነት አረፉ። ይህም ቅዱስ ቢላርያኖስም ከእቱ ታቱስብያ ጋር የዞሮ የሰማዕታትን በድናቸውን እያኖስ የሚቀብሯቸው ሆኖ አንድ ክፉ የሆነ ሰውም ባወቀባቸው ጊዜ የንጉስ ወዳጁ ለሆነ ለአግማሰ ሄዶ ነገሩ። እርሱም ወደ እርሱ እንዲያስቀርቧቸው አዘዘ። በፊቱም በቆሙ ጊዜ ስለ ሃይማኖታቸው ጠየቃቸው። እነርሱም ክርስቲያኖች እንደሆኑ አመኑ። ይህም መኮንንሽ የነገላቸው ለአማልክት ይሰዉ ዘንድ ብዙ ቃል ኪዳንም ገባላቸው እነርሱ ግን አልሰሙትም። እንዲህም ብሎ አስፈራራቸው፣ ካልሰማችሁኝ ና ለአማልክት ካልሰዋችሁ እኔ በጽኑ ስቃይ አሰቃያቸዋለሁ አላቸው። እነርሱም ስቃዩን ከቶ አልፈሩም። ጽናታቸውንና እና ትዕግስታቸውን አይቶ አንገታቸውን ለሚቆርጥ አሳልፎ ሰጣቸው። ራሳቸውንም በቆረጣቸው ጊዜ ከዚህ ያሉ ነፍሶቻቸውን በደስታ ሲቀበሉ ብርሃናያን መላእክትን አዩአቸው። መኮንኑም ይህን አይቶ ከበሬ ግባና በጌታችን ኢየሱስ ክርስቶስ አመነ። ንጉስም ሶስት ቀን አስሮ በአራተኛው ቀን ከእስር ቤት አውጥቶ ራሱን በሰይፍ አስቆረጠው። ከቅዱስ ቢላርያኖስ እና ከሚስቱ ኪልቅያ ከእቱ ታቱስ ብያ ጋር የሰማዕትነት አክሊልን በመንግሥተ ሰማያት የተቀበለ ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኖር ለዘለዓለም አሜን። በዚችም ቀን ቅዱሳን የደሴተ ሰንሲላ ኤጲስቆጶስ ጎርጎርዮስ እና የሐይቅ ኢየሱስ ሞዐ መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዛለም አሜን። በዚህችም ቀን የሀገርን ናግራን ሰማዕታትና የአባታቸውም የቅዱስ ሒሩት መታሰቢያቸው ነው። ይህም ዮስጢኖስ ለቁስጥንጥንያ በነገሰ በአምስተኛው ዓመት ለኢየሩሳሌም አባ ዮሐንስ፣ ለእስክንድሪያ አባ ጢሞቴዎስ፣ ለቁስጥንጥንያም አባ ጢሞቴዎስ፣ ለአንጾኪያ አባ አፍራሲዮስ ሊቀነ ጳጳሳት ሆነው ሆኖ ሳለ በኢትዮጵያም ጻድቁ ካሌብ ነግሶ ሳለ፣ በዚያ ወራት ለአይሁድ ስሙ ፊናስ የሚባል አይሁዳዊ ነገሰ። መጀመሪያ ሳባ የተባለች አገር በኢትዮጵያ ነገስታት እጅ ውስጥ ነበረች። የሮም ነገስታትም አስባሲያኖስ እና ጥጦስ ከኢየሩሳሌም አይሁድ ባሰደዷቸው ጊዜ እችን ሳባ አይሁድ ወረሷት። በውስጣም በኢየሱስ ክርስቶስ የሚያምኑ ብዙዎች ክርስቲያኖች የሚኖርባት ታላቅ ከተማ አለች። ይህም የተረገመ አይሁዳዊ ፊንሃስ ሊያጠፋት በመጣ ጊዜ የዚች የከበረ ሀገር በመስቀል ምልክት በዙሪያ ያለ ቅጽሯን በሯቿን፣ እና ግንብ አጥሯ ላይ ያሉ ብዙ አርበኞች ሰራዊትን አይቶ በምንም ምክንያት ሊጋባት ስላልተቻለው ተቆጣ። እግዚአብሔር አጽንቷታልና ነገር ግን በውጭ ያገኛቸውን ገበሬዎች ገደለ። ታናናሾችንም አልኮ ለባሮች ሰጣቸው። ይህም ዲያብሎስን የሚመስሉ አይሁዳዊ የኦሪትና የነቢያት ፈጣሪ በሆነ በእግዚአብሔር ስም እየማለ በተንኮል መልእክት ላከ። እንዲህም አላቸው፣ እኔ ከእናንተ ጋር ጠብ አልሻም። ከሀገር ሰው አንዱን እንኳ ማጥፋት አልፈልግም። በሀገሪቱም ውስጥ የደም ጠብታ የፈስም። ነገር ግን የከተማዋን አሰራሯን፣ አደባባዮችን፣ ገበያዎችን ማየት ማየተሻለው ለሀገር ሰዎችም የተናገረው እውነት መስሏቸው፣ የከአቢ ልጅ አባት ሂሩት ይህን አይሁዳዊ አትመኑት አስተተኛ ነውና፣ ደጁንም አትክፈቱለት አላቸው። አባት ሂሩትንም አልሰሙትም፣ ደጁን ከፈቱለት እና ገባ። ከገባ በኋላ አስቀድሞ የሀገሪቱን ሰዎች ገንዘባቸውን እንዲዘርፏቸው አዘዘ። ሁለተኛም ነበልባሉ ወደ አየር ሲደርስ እሳትን አንድ ደው የሀገሪቱን ኤጲስቆጶስ አባ ጳውሎስን እንዲያመጡት አዘዘ። እርሱ እንደሞተም በነገሩት ጊዜ አጽሙን ከመቃብር አውጥቶ አቃጠለው። ከዚህም በኋላ ቀሳውስትን፣ ዲያቆናትን፣ መነኮሳትን፣ አንባቢዎችን እና መዘመራንን በቀንና በሌሊት መጻሕፍትን በማንበብ የሚተጉትን ሰበሰበ። እነርሱንም ከእሳት ውስጥ ጨመራቸው። ቁጥራቸው 4027 ነፍስ ሆነ። ክርስቲያኖችን በዚህ ሊያስፈራራቸው አስቧል። ዳግመኛ የብረት ዛንዥር በቅዱስ አባት ሂሩታ አንገት ውስጥ እንዲያስገቡ እግሮቹንና እጆችንም እንዲያስሩ አዘዘ። ታላላቆችንና የሀገሩ መኳንንትንም እንዲያስሯቸው ክርስቶስን የማይክደውን ሁሉ እንዲህ ተሰቃይቶ በክፉ አሟሟት ይሞታል የሚል አዋጅ ነጋሪ የጮኸ በከተማ ውስጥ እንዲዞር አዘዘ። ቅዱሳን የክርስቲያን ወገኖች በሰሙ ጊዜ እንዲህ እያሉ ጮኹ፣ እኛ ያመንበትንና በስሙ የተጠመቅንበትን ክብሬ ግባና ክርስቶስን አንክደውም። ይህ እርጉም አይሁዳዊ ሰምቶ ወንዶችንና ሴቶችን ወጣቶችንና ሕፃናትን ሽማግሌዎችን ሁሉ እንዲገድሉ አዘዘና ገደሏቸው። ቁጥራቸውም አራት ሺህ ሁለት መቶ ሀምሳ ሁለት ነፍስ ሆነ። ከዚህ በኋላ የቅዱስ ሒሩትን ሚስት ቅድስት ድማህን ከሁለት ሴቶች ልጆቿ ጋር ያዟት። እነርሱም በቤታቸው መስኮት ከሚገባው በቀር ፀሐይ ያለካቸው ናቸው። ደርሶም በአይሁዳዊ ንጉሥ ፊት በቆሞ ጊዜ እርሱም ሃይማኖታቸውን ያስከዳቸው ዘንድ በብዙ ተንኮል ሊሸናገራቸው ጀመረ። እምቢ ባሉትም ጊዜ የራሳቸውን መሸፈኛ እንዲገልጧቸው አዘዘ። የሀገር ሴቶችም እስከሚያለቅሱ ድረስ ከልጆቿም የምታንስ አንዲቱ እድሜዋ አስራ ሁለት ዓመት ከሆነ ከንጉስ ፊት ላይ ምራቋን ተፋችበት። ወታደሩ ማይቶ ሰይፉን መዞ አንገቷን ቆረጠ፣ የእህቷንም አንገት ቆረጠ። ይህ የረከሰ አይሁዳዊ ንጉስም ለቅድስት ድማህ የልጆቿን ደም እንዲያጠጧት አዘዘ። እርሷም ቀምሳ የህያው እግዚአብሔር ልጅ ጌቴ ኢየሱስ ክርስቶስ ሆይ አመሰግናለሁ እንደ ቁርባንህ መስዋዕት የሆነውን የልጆችን ደም እኔ ባሪያህ እንድቀምስ ቀምስ አድርገህኛልና፣ አለች። በዚያንም ጊዜ እርሷንም በሴፍ አንገቷን እንዲቆርጡ ዳግመኛ አዘዘ። ተጋድሏቸውንም ፈጸሙ። ከዚህ በኋላ ቅዱስ ሂሩትን ከእስር ቤት እንዲያመጡት አዘዘ። እርሱም ጋር አንድ ሺ አርባ እስረኞች ሰዎች አሉ። ሃይማኖትንም ይተው ዘንድ አስገድደው፣ ቅዱስ ሂሩትም ንጉስን እንዲህ አለው ከብሪግባው ከብሬግባውና ጌቴ ኢየሱስ ክርስቶስን እያመለኩ ስኖር ሰባ ስምንት ዓመት ሆነኝ። እስከ አራት ትውልድም ለማየት ደርሻለሁ። ዛሬም ስለከበረ ስሙ ምስክር ሆኜ ስሞት እጅግ ደስ ይለኛል። እኔ ኮ አስቀድሜ መሀል ላህን እንዳያምኑ ለወገኖች የነገራቸው ነበር። አንተ ሐሰተኛ ነህና ነገር ግን ይህ ሁሉ በእግዚአብሔር ፍቃድ ነው የሆነው። ለዚህም ተጋድሎ ላደረሰኝ ለእርሱ ምስጋና ይሁን። ንጉሱም ይህን ሰምቶ ተቆጣ። ወደ ወህኒ ዝም ወስደው በዚያ አንገቱ እንዲቆርጡ አዘዘ። ቅዱስ አባት ሒሩትም በሰማ ጊዜ ደስ አለው። የሮምንም የኢትዮጵያን መንግስት የአጸና ዘንድ የተረገመ አይሁዳዊን መንግስት ያጠፋ ዘንድ ወደ እግዚአብሔር ጸለየ። ሕዝቡንም ባረካቸው። ከእርሳቸውም ጋር በሰላምታ ተሰናበታቸው። ከዚህ በኋላ የቅዱሳኑን ራሶቻቸውን ቆረጧቸው። በዚያም የአምስት ዓመት ልጅ ያላት አንዲት ክርስቲያን ሴት ነበረች። ከቅዱሳን ደም ወስዳ ተቀባች፣ ልጇንም ቀባችው። ወታደሮችም አይተው አስረው ወደ ንጉሳ አድርሰው ከእሳት ጨምሯት። ልጇን ግን አይሁድ ወደ ንርሶ ወስደው ወደ ንጉስ አቀረቡት። ንጉስም እኔን ትወዳለህ ወይስ ክርስቶስ የሚሉትን አለው። ህፃኑም እኔስ የእጁ ስራ ነኝና ክርስቶስን ወደዋለው፣ ይልቅስ ልቀቀኝ ወደ እናቴ ልሂድ አለው። በከለከለውም ጊዜ እግሩን ነከሰው፣ አምልጦም ሮጦ ከእሳት ውስጥ ገባ። ሁለተኛም የአስር ወር ህፃን እንደተሸከመች አንዲት ሴት አመጧት። እርሷም ልጄ ሆይ ላዝንልህ አልቻልኩም አለችው። ያ ህፃንም እናቴ ሆይ በፍጥነት ወደዚያ ዓለም ሕይወት እንሂድ ይቺ እሳት ከዛሬ በቀር አናያትምና አላት። በዚያንም ጊዜ ከልጇ ጋር ወደ እሳት ውስጥ ተወረወረች። የክርስቲያን ወገኖችም ይህን አይተው እኩሌቶቹ ወደ እሳት፣ እኩሌቶቹም ወደ ሴፍ ተቀዳደሙ የአይሁድ ጉባኤ እጹብ እጹብ ብለው እስከሚያደንቁ ድረስ ከዚህ በኋላ እሳቱ በሰማይ ውስጥ መልቶ አርባ ቀን አርባ ሌሊት ታየ። የአይሁድ ንጉሥ ፊናስም ወደ አገሩ በሄደ ጊዜ ወደ ነገሥታቱ ሁሉ በኃይሉ እየተመካ ላከባቸው። የሮሜ ንጉሥ ዮስጢኖስም ሰምቶ ወደ እስክንድራ ሊቃጳሳት ወደ አባ ጢሞቴዎስ ላከ። በሀገረ ናግራን ለሚኖሩ የክርስቲያን ወገኖች ደማቸውን ይቀበል ዘንድ ለኢትዮጵያ ንጉሥ ለካሌብ መልእክት እንዲልክ ነው። የኢትዮጵያ ንጉስ ካሌብም መልእክት በደረሰው ጊዜ ፈጥኖ ተነሳ። በዋሻ ከሚኖር ከአባ ጴንጤሎን በረከትን ተቀብሎ ከብዙ ሰራዊት ጋር በመርከቦች ተጭኖ ሄደ። በደረሰ ጊዜ የሳባን ንጉስ የፊናስን ሀገር አጠፋ። ሰውም ሆነ እንስሳም ሆነ ሸሽቶ የሚያመልጥ እንኳን ምንም ምን ሳያስቀር አጠፋቸው። የናግራንን ከተማ ሕንጻዋን አደሰ። የሰማዕታትን መታሰቢያቸውን አቆመ። ከዚህ በኋላ ወደ ሮሚዮ ንጉስ ሚዮስጢኖስ ወደ እስክንድርያ ሊቀ ጳጳሳት አባት ጢሞቴዎስ የምስራች ላከ። እነርሱም ሰምተው እጅግ ደስ አላቸው። እግዚአብሔርን የማመሰገኑት ለእግዚአብሔር ምስጋና ይሁን፣ እኛንም በዲህ ሰማዕታት ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የተመሰገነና የከበረ ንጹሕ የሆነ የኢትዮጵያ አባታችን የሀብተ ማርያም ረፍቱ መታሰቢያ ነው። የዚህም ቅዱስ አባት የትውልዱ ሀገር የራውእይ በምትባል በምስራቅ ባለች ሀገር ውስጥ ነው። በዚያም ስሙ ፍሬብሩክ የሚባል አንድ ሰው ነበረ። ይህም ክቡራንና ታላቅ ከሚባሉ ከዚች ሀገር ታላቅ ሰዎች አንዱ ነው። እጅግም ሀብታም ነበር፣ ብዙ ንብረትም አለው። በህጋዊ ጋብቻም ስሟ ዮስቴና የምትባል ብላቴና ድንግልን አገባ። ይችም የተመረጠች በበጎ ስራ የተሸለመችና ያጌጠች ናት። ነገር ግን አስቀድመን በዚህ ዓለም ከህግ በኋላ ጋር በንጹሕ ጋብቻ እግዚአብሔርን በመፍራት ምጽዋትን በመስጠት የዋህነትን ትህትናን ፍቅርን ትዕግስትን ገንዘብ አድርጋ በጾም በጸሎት ተወሰና እንደኖረች እነግራችኋለን። እንደዚህም ሳለች ጌታችን በወንጌል ሰው ዓለሙን ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል እንዳለ ያቺ በዚህ ዓለም መኖር ምን ይረባሻል? የሚል ሀሳብ መጣባት። ከዚህ በኋላ ወጣች። ፈጥናም በሀገራዊ ትዕዩ ወደሆነ ምድረበዳ ደርሳ ወደ መካከሉ ገባች። በዚያም በረሃ አራዊት እንጂ ሰው አይኖርበትም። በዚያም ደጃፍ ሆነ ተከፈተ ታናሽ ዋሻ አግኝታ ምንም ሳትነጋገር ወደ ውስጧ ገብታ ቆመች። የራዊትን መዝሙር የሚጸልይ ሰው አይታ ደነገጠች። እርሱም ባየት ጊዜ ፍርሃትና መንቀጥቀጥ በላይ ወረደበት። በመስቀል ምልክትም በላዩ ማትቦ የእግዚአብሔርን ስም ጠራ። እንዳረሻሸችም አይቶ ሰው መሆኗን አወቀ። ባወቀም ጊዜ እንዲህ ብሎ ገተጻት ወደዚህ ምን አመጣሽ። እንደኔን ቅፋት ቶኝ ነውነ። አሁንም ከዚህ ፈጥነሽ ይጃላት። እርሷም አባቴ ሆይ አንተ እንዳሰብከው አይደለም። እኔ ለሕያው እግዚአብሔር ልጅ ለኢየሱስ ክርስቶስ አገልጋዩ ነኝ እንጂ በእርሱ ፍቅርና በእናቱ በመቤቴ በቅዱስ ድንግል ማርያም ፍቅር ያለኝን ሁሉ ትቼ ንቄ ከዓለም ወጥቼ ወደዚህ መጣሁ። በዚህ ቦታም ፈሪዎች በቀር ሰው እንዳለ አላውቅም። አሁንም አባቴ ቅርት አርግልኝ ወደ ሌላ ቦታ ይሄዳለ ለችው በዚያንም ጊዜ ከእርሷ የሚሆነውን መንፈስ ቅዱስ ገልጾለት እንዲህ አላት፣ ዜናው ወደ ዓለም ሁሉ የሚወጣ በሕይወተ ሥጋም እያለ የብዙዎች ሰዎች ነፍሳትን ከሲወደ የሚያወጣ እንደ መላእክቱን ክንፎች ተሰጥቶት ወደ አርያም ወጥቶ የሥላሴን የአንድነትና የሶስትነት ምስጢር የሚያይ ልጅን ትወልጅ ዘንድ አለሽና ወደ ቤት ተመለሽ አላት። ቅድስት ዮስቴናም ከዚያ ሽማግሌ ባህታዊ ይህን በሰማች ጊዜ አድንቃ የፈጣሪ ፍቃዱ ከሆነ ብላ ወደ ቤቷ ተመለሰች። ከጥቂት ቀኖች በኋላ ፀንሳ ይህም ደምግባቱ መልኩ የሚያምር ልጅን ወለደች። በእናትና በአባቱን ቤት ታላቅ ደስታ ሆኖ፣ ለድሆችና ለጦም አዳሪዎች፣ ለዘመዶቻቸው፣ ለጎረቤቶቻቸው ታላቅ ምሳ አደረጉ። እነርሱም በጠገቡ ጊዜ እነርሱን ሕፃኑንም መረቋቸው። ህፃኑም አርባ ቀን በሆነው ጊዜ እንደ ህጉና እንደ ሥርዓቱ ወደ ቤተ ክርስቲያን ወሰዱት። ካህኑም ተቀብሎ ባጠመቀው ጊዜ ስሙን ሀብተ ማርያም ብሎ ሰይሞ ለክርስትና አባቱ ሰጠው። ህፃኑም ጥቂት ባደገ ጊዜ በቤተ ክርስቲያን ውስጥ እግዚኦ ማረነ ክርስቶስ ሲሉ ሰምቶ ህፃኑ ሀብተ ማርያም በልቦችን ጸሎት መልካምናት እኔም ርጫት አለው በዚህ ዓለም ስህተትን አስቦ ከመስራት በሚመጣውም ዓለም ከገሃነምም እንደምድንባት አውቃለሁና አለ። ይህንንም ብሎ የሚሰራውን ማንም ሳያውቅ ይህን ጸሎት ከማዘውተር ጋር ሌሊቱን ሁሉ በመስገድ ይጸልይ ነበር። ከዚህ በኋላ አባቱ የበጎች ጠባቂ አደረገው። በአንዲት ዕለትም በጎቹን እየጠበቀ ሳለ ብዙ የበግ ጠባቂዎች እሸት ተሸክመው መጥተው ናን ብላ አሉት። እርሱ ግን ከወደ የተመጣችሁት የማላውቀውን አልበላም አላቸው። እነርሱም በቁጣ ዓይን ተመልክተው ተጠቃቀሱበት። እሸቱንም በልተው ከጨረሱ በኋላ የከበረ ሕፃን ሀብተ ማርያምም ታላቅ ዝናብ ስለመጣ ወደ ቤታችን እንመለስ ከዚህ የምንጠለልበት የምንጠጋበት ቤት ወይም ዋሻ የለምና አላቸው እርሱም እኛ የማናየውን የሚያይ ሌላ አይን አለህን በሰማይ ፊት ምንም ደመና ሳይኖር ሀገሩን ብራ ሆኖ ስታይ እንዴት ይዘንባል ትላለ አሉት እርሱም እኔም የማውቀውን እናንተ አታውቁም ግን ወደ ቤታቸው ግባ አላቸው እረኞችን ባልሰሙት ጊዜ ፈጥኖ ተነስቶ በጎቹን እያስሮጠ ወደ ቤቱ ገባ ወደ ቤቱን በገባ ጊዜ ታላቅ ዝናብ መጣ ነፋሳትም ነፈሱ። መብረቆችም ተብለጨለጩ። ነጎድጓድም ተሰማ። ደመናትም ተነዋወፁ። ይህም ሁሉ በላያቸው ሲወርድ መሸሸጊያ አላገኙም። ከጥቂት ቀኖች በኋላ በጎቹን የጠበቀ ሳለ ብዙ የበግ እረኞች አብሮት ነበሩ። አንድ የበግ ጠባቂም መጥቶ የወጣት ሀብተ ማርያምን በትር ነጠቀውና ሄደ። ብላቴና ሀብተ ማርያም በትሬን ለምን ትቀማኛለህ? አለው እረኛውም በትቤት ቃል በጉልበቴን ጥቅ ያለው አለው። ብላቴን ሀብተ ማርያም እኔ ኃይል የለኝም ነገር ግን በጎችን የምጠበቅበት በትሬን እንደትወስድብኝ በሕይወት እግዚአብሔር ስም አምልሃለሁ፣ አለው። ያም የበግ ጠባቂ እምቢ አልሁህ አለው። በላቴኖ ሀብተ ማርያም አንድ ጊዜ በፈጣሪ ስም አማልሁህ፣ ከእንግዲህ ወዲያ ደጋግሜ አላምልህም። ባንተ ላይ የሚደረገውን ራስህ ታውቀዋለህ። ይህንንም ተናግሮ ዝም አለ። በዚያንም ጊዜ ያ የበግ ጠባቂ በአየር ውስጥ ተዘግዝቆ ተሰቀለ። የእግዚአብሔር አገልጋይ ሀብተ ማርያም ማረኝ እያለ ይጮ ጀመረ። የሉል እግዚአብሔርንም ስም አቃሏልና ተሰቅሎ አለ። እረኞችም ሁሉ አይተው አደነቁ፣ ፈሩትም። ይህን ሰነፍ ማርልን እግዚአብሔር ያደረገልህን ኃይል አይተናልና አሁንም ስለ እመቤታችን ድንግል ማርያም ይቅር በለው አሉት። ብላቴናውም ሀብተ ማርያም በሆኑ እኔ ሰቀልኩት ነውን በእግዚአብሔር ስም አማልኩት እንጂ የኃይሉን ጽናት በላዩ ሲገልጥ እርሱ እግዚአብሔር ሰቀለው። አሁን እርሱ ከፈቀደ የወርደው እርሱ መሀሪና የቅርባይ ነው እና ይህንን በተናገረ ጊዜ ወርዶ በእግሩ ቆመ። ወደ እርሱም መጥቶ ሰገደለት። ከረጅም ዘመናት በኋላ ስሟ ለአድባር ወደምትባል ገዳም ሄዶ ከዚያም የምንኩስናን ሥርዓትን እና ሕግን በአበኔቱ በተመረጠ አባ መልከ ጼዴቅ ተቀበለ ከዚያም ቅዱሳን መነኮሳት ወደሚኖሩበት ሄዶ ታላቅ ተጋድሎ ጀመረ። እርሱም በባህር መካከል በመቆም የዳዊትን መዝሙር ሁሉንም ያነባል። በባህር ውስጥም ሰጥሞ በግንባሩ አሸዋ እስኪነካው አምስት መቶ ጊዜ ይሰግዳል። ከሰንበት ቀኖች በቀር እህል አይቀምስም ነበር። ከዚህ በኋላ እህልን ትቶ እንደ ዋሪዎች የዱር ቅጠል የሚመገብ ሆነ። አርባ አርባ ሰማንያ ሰማንያ ቀን የሚጾምበትም ጊዜ አለ። በባህር ውስጥ በሌሊት ቆሞ በማደር በቀንም አራቱን ወንጌላት ያነባል፣ ሌሎችን መጻሕፍትንም። በእንዲህ ያለ ስራ ብዙ ዘመናት ኖረ። ብዙ ተጋድሎ እና ድካም በአስረዘመ ጊዜ ጌታችን እና መድኃኒታችን ኢየሱስ ክርስቶስ ወደ እርሱ ተገልጦ መጣ። ከእርሱ ጋርም የመላእክት አለቆች የከበሩ ሚካኤልና ገብርኤል፣ የመላእክት ማህበርም ሁሉ በዙሪያው ሆነው እያመሰገኑት ነበረ። ወዳጅ፣ ሃብተ ማርያም ሰላምታ ለአንተ ይሁን አለው። በዚያም ጊዜ ከግርማው የተነሳ ወድቆ እንደበድን ሆነ። ጌታችንም በከበሩ እጆቹ አንስቶ እፍ አለበትና ጸና። ኃይልህን ላድሳት እንጂ ላጠፋ አልመጣሁምና፣ ና ተጋድሎህንና ድካምን ሁሉ በኢየሩሳሌም ሰማያዊት እንደተጻፈ በእውነት እነግርሃለሁ። እነሆ እኔ በጎ ዋጋህን በዚህም ዓለም የሚመጣውን ዓለምም እከፍላለሁ በማቴዎስ እና በማርቆስ ወንጌል በምታነብ ጊዜ በተራራዎችና በዋሻዎች በፍርኩታ የተሰወረውን ወደሚኖሩ እንዳንተ ካሉ ከቅዱሳን ጋር መገናኘትና በላዩ ተቀምጠህ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜንና ወደ ደቡብ የምትማትርበት የብርሃን ሰረገላ ሰጠሁ። ሉቃስ እና ዮሐንስ የጻፉትን ወንጌል ባነበብክ ጊዜ ስጋይንና ደሜን በዚያ ትቀበል ዘንድ በላዩ ተቀምጠው ወደ ኢየሩሳሌም የምትሄድበት የእሳት ሰረገላ ሰጥሆ አለው። ከብዙ ዘመናትና ከብዙ ተጋድሎ በኋላ የሚሞትበት ጊዜ ሲደርስ ለሞቱ ምክንያት የሚሆን ቸነፈር ያዘው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ወደ ወዳጄ ሀብተ ማርያም ሰላም ላንተ ይሁን፣ ዛሬ ግን የመጣሁት ከድካም ወደ ረፍት ልወስድህ ነው። እነሆ ሰባት አክሊላትን አዘጋጅቼልሃለሁ እና አንዱ ስለ ድንግልና ሁለተኛውም አለምህና በውስጡ ያሉትን ሁሉ ትተህ በመውጣት ሶስተኛው ፍጹም ስለሆነው ምንኩስና አራተኛው አራቱን ወንጌሎች አዘውትረ የምታነብ በመሆነ አምስተኛው ስለ እኔ ፍቅር መራብና መጣማትን ስለታገስክ ስድስተኛው በልብህ ቄምና በቀል ባለማሳደር ሰባተኛውም ስለ ንጹህ ክህነትና ስለምታደርገው ያማረ የተወደደ እጣንና መስዋዕት ሰጠው እ ሰባታው ክሊላትም ለእያንዳንዳቸው አስራ አምስት አስራ አምስት ህብር አላቸው መታሰቢያን ካደረጉና በጸሎት ከተማ ስጠኑ ጋር የምትገባባት ቤት በውስጧ አምስት መቶ የወርቅ አምዶች የተተከሉባት ሰጠው። ደግሞ የእሳት መስቀልን የወርቅ ጫማን የብርሃን ልብስን ስውር የሆነ መና እሰጥሃለሁ አለው። መድኃኒታችንም ይህን ቃል ኪዳን ሲሰጠው በየነገዳቸውና በየስርዓታቸው ዘጠና ዘጠኝ የመላእክት ሰራዊት መጥተው ወዳጃችን፣ ሰላም ለአንተ ይሁን። ዛሬስ ከፀሐይ ሰባት እጅ ወደምታበራባት ሀገራችን በዝማሬና በማኅሌት አክብረን ልንወስደ መጣን አሉት። አባታችን ሃብተ ማርያም በሰማያት ለእግዚአብሔር ምስጋና ይሁን፣ በምድር ሰላም ሆነ፣ የሰው ነፃነቱ ሊሰጠው አለ። ይህንንም በተናገረ ጊዜ ጌታችን በሶስትነቱ ተገልጦ ታየውና የመጥምቁ ዮሐንስን ሀገር ተጠጋግታ ያለች ከፀሐይ ሰባት እጅ የምታበራ ሀገርን ሰጥ ዘንድ ና በራሴ ማልሁላ፣ አለው። መታሰቢያ ለሚያደረገው በስምህ ለቤተ ክርስቲያን መባ የሚሰጠውን ስምንም የጠራውን ወደዚች ሀገር አገብኋለሁ። አራቱን ወንጌሎችን እያነበብክ ስለ ኖርክ የአንዲቱን ቃል ፍሬዋን እንደ አንድ ሺህ አደረኩልህ። ይኸውም ከአንተ ጋር ለሚመጡ ልጆች መጽሐፍ እገር ልህን ለሚያነቡና በእምነት ለሚሰሙ የገርልን መጽሐፍ በተነበበበት ውሃ ለሚረጩ ለሚነከሩበትም ይህን ቃል ኪዳን ሰጥቻለሁ። ከዚህ በኋላ መድኃኒታችን አፉን ሶስት ጊዜ ሰሞና። በዚያንም ጊዜ ከፍቅሩ ጣዕም ብዛት የተነሳ ነፍሱ ከስጋዋ ተለየች። ጌታችንም ተቀብሎ አቅፎ ከእርሱ ጋር ሳድረጋት በመላእክት ጉባኤም ብዙ ምስጋና ተደረገ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን። በረከቱም ከኛ ጋር ትኖር ለዛለሙ አሜን። አንድ አምላክ በሚሆን በአቦል በመንፈስ ቅዱስም ኅዳር 27 በዚች ቀን ለፋርስ ንጉስ ለሳፎር ልጅ ለንጉስ ሰክድራ ከጨፍሮች ውስጥ የሆነ ህዋሳቱን የተቆራረጠ ቅዱስ ያዕቆብ